አንቲ በርበሬ የሚገባ ሻ ሰላም፣ ከምር እንደዚህ አይሆንም እንዴ? ይደብራል። ከወጣ ቤታችሁ ይቀራልሽ ነው። ለምን እንዳያመጣ ነው።

ምን አደረጉ መሰለሽ? በውስጠኛ ትልቅ ነገር ይዘናል እያወራን ነው። ሰው በጣም ተጨናንቆ ሰውን እያስረዳው ነበር። እኔ ከዛ እነሱ ሚዩት ይከፍቱና ሌላ ነገር እያወራሉ እንትን የሄዱ ጊዜ ማለት ነው። ረደዋ የሄዱ ከዛ ያችም አምቡላንሷ ከዛ ሚዩት ከፍታ ሌላ ነገር በየበተራ በየተራ እያስረዳል እነሱ ቅጣጣ መጣን። እንደዚህ አይነት ነገር ቁም ነገር ስናወራ ከስር አንዱ ሲያወራ አንዱ ለመደፍ ሲሞክር አንዱ ከስር ይንጫጫል ማለት ነው። ያንን ጊዜ ነው ደግሞ ሰው ሲቀጣ ከስር ከስር ማውራት። ያንን ነው እንጂ አትጫወቱ ማለት አይደለም። አሁን ይሄ ነገር ፈታ ነው የሚያደርገን፣ አየቱ፣ እኛም ፈታ ለማለት እሺ፣ አሁን ነው። እሺ አሁን በምንድን ነው ኖ አሁን እሺ፣ ሶሊያናና ሀያት እየተከጡት እና ናኑ እየተከጡት በምንድን ነው ዛሬ? ምን አለሽ ትናንትና? ማለት ነው ሚሚ፣ እኛ እያወራን ነበር። እያወራን ምን ታደርጊያለሽ? የእሷን ሚቱን አንስታ ቪዲዮ እያየሽ ነው እኛ እዚያ ይሄ ነገር እያወራን ተነሳ ማለት ነው። እያወራን ነበር እሷ ደግሞ ቪዲዮ ከፍታ ቪዲዮ አዘጋም። ቪዲዮ አዘጋም። አየሽው? እሷ እሺ ብላ ትቀጣለች ብለን እኛ አስተማረበት እና ደግሞ አነበር አይደለም። ትላንትና ሶሪ ሙሽ ሙሽ ምን ታደርጋለች ያለክ። አዎ ማታ ነበር እ ሙቲያዚ አዎ ያ ቅጣት ነው። አሁን እሷ እቺ ሙሽ ሙሽ ስለ ጉራጌኛ ታነሳለች። ያቺ ሚሚ ቅጣቷን እየጨፈረች ነበር። ከዛ ሁሉም ሚዩት አንስቶ ሌላ ነገር ያወራሉ። ያንን ቅጣት ረሱ። ጉራጌ ቁርጥ ምናምን ምናምን ምናምን ሞቅ አርጎ ያወራሉ። ለየብቻ እሷ ትጨፍራለች። ይህ ታዲያ ምን

ከዛ ሶልያና ሶልያና ሰሙ ሰሙ የሰመች አለች። ከዛ ሶልያና ምናለች፣ ጡጥ ማጃ ይለብሳል አለች። ከዛ ኤረን ጡጥ ማጃ ይበጣ ሳላለች። ይሄ ነገር ከባድ ነው። ጉራግኛ ጨፈራ አልኩት። ከዛ ባለፈው ብሩኬ ሲጨፍራቼ እኔም ጨፍራለሁ ብዬ ተነስቼ ቂጤ ለብቻ ውዝዋዛለሁ አልኩ። ከዛ ይሄ ብቻ ነው ያልኩት። ሁሉም አውርቷል፣ ሁሉም ሲቋል። የዛን ጊዜ ግን አሁን እየተቀጠወ እኔ ነኝ። ለምን አረባክሽ? ማታ ማን እኔ ሲጨፍር አንቺ እምቢ ብለሽ ወተሻለትሽም ወረኛ መሳይ አንቺ እኮ አንቺ ሰውየሽ ጋር አወርተሽ አወርተሽ አዛት ጋር ትናንትና ስታወረ ወድሽ ነው ቁስል የሚለው እንደምታወረ አሰማሻት። ምና ነው ነው የለሁም። ሲጀመር ማለት ነው ሲጀመር እኮ እኔ አላወራውም ነበር።

አልሰደብኩን አሁን ለማለት ያለ ሰው ጉራግኛ ሲጠፍር እንዴት ነው? ወደ በጣም ኃይል ስላለው አንሻ አንሻ አንሻ በነገራችን ላይ ማለት ነው። አሁን ከታችም ያላችሁ ይሄን ያኒ በሌላ ነገር እንደ ግዴታ ወይም ደግሞ እንደ እንትን እንዳትወስዱት። እኛ በራሳችን እዚህ ፈታ ለማለት እንጂ የግዴታ እንዳታረጉት። እዛ ቤት እንዲህ ይሆናል እንዲህ ይሆናል አትበሉ። ሌላ ቦታ ሄዳችሁ እኛ ወደን ፈቅደን ለጨዋታ ነው ያረግ ነው ነውእ በራሳችን ፈልገነው ነው።

ስለዚህ ብቻ ነው ሳቁ ብለን እየሳቅን እያለን ሳቃችሁ ማለት ነው። አንቺ ደግሞ ዓይን የሌለም ነው የምትመስይ። ዓይን የሌለም ይርዳው ጤናውን። እየመጣሁ እሷ ስጨፍር እንደዚህ ተቀይታ ተጨፈረች። አንቺም እንደሷ የሆነ ነገር በያል እንጂ ይሄ ነገር ሳቀችብሽ፣ ና ምናምን ሁላችሁ ስጨፍር